ሩታይ ዛሬ ከቤተሰቦቿ ጋር የሀበሻ ልብስ ለብሳ ፏፍክት ድምቅ ብላ መታልናለች ማለት ነው። እውነት ነው የምናገር። ዛሬ በቃ ደስታ በደስታ ሁና በቃ ፈገግ እያለች በቃ ሩታ ደስተኛ ሁና ነበር የመጣችልን። በጣም ነው ደስ የሚለው። ሁሌም ደስተኛ ሁኚ። አይክፋሽ። የሰው ልጅ አይከፋ ጋይስ እውነት አይከፋ ና ሁሌም ደስተኛ ሁኚ። በጣም ነበር ደስ የምትሉት። ቤተሰቦቿን በፈገግታ በደስታ ያው በመሀል ፕራንክ የተለመደ አይደል? ፕራንክ አደረገቻቸው። እናንተ ጋር ልቀመጥ ምናምን ብላ፣ እኔስ የምር ፕራንክ ነው ብላ ባትነግረን ኑሮ ማለት ነው ለኛ የምር ልትሄድ ይሆን እንዴ ብዬ አስብ ነበረ ባት ነግረን። መጀመሪያ መጀመሪያ ግን ፕራንክ ላደረጋቸው ነው ቤተሰቦቿ ምናምን ብላ ነበር የጀመረችው እና በጣም ደስ የሚል ጊዜ ነበር እያሳለፈችው። በጣም ደስተኛ ሆና ነበር። እንደገና ደግሞ ስላሳለፉት ነገርም በቃ ሲያወሩ እንዳዋሉ እንዳደሩ ስትነግረን ነበር። አይኖን የራሱ እየተናገርኩ ነበር። የሆነ ጊዜ ቤተሰብ ጋር ስንሆን የሆነ ጭንቀት፣ የሆነ ሀሳብ ካለብን ለራሱ የሀሳብ ሀሳብ ይወገድልናል። እንዲሁም ደግሞ በቃ በሳቅ በደስታ ይተካል። በቃ ደስ በሚሉ ወሬዎች፣ ደስ በሚል ነገሮች ቤተሰብ ጋር ስንሆን የሚያጨናንቀል ነገር በደስታ በደስ በሚሉ ነገሮች ይተካሉ ምናምን ነገር እያልኩ ነበረ እና እሷም ዛሬ በጣም ደስተኛ ነበርኩኝ። በቃ ነገሮችን ሁሉ በቃ እያሳለፍኳቸው ነገሮች ሁሉ በቃ እረስቼ ምናምን በጣም ደስ በሚል ሁኔታ እንጂ እያረግን ነበር፣ ከቤተሰቦቼ ጋር ምናምን እያለች ነበር። እኛም የምንፈልገው ደስታሽን ነው፣ እኛ የምንፈልገው ደስታሽን ነው። ሌላው ደግሞ አብርሃምና ሩታን እንዳልተጣሉ ያው አብዛኝ ግማሽ በግማሽ እናቃለን፣ ግማሽ በግማሽ ደግሞ አያውቁም። ዛሬ ዛሬ ደግሞ ማዘር የተናገሩት ነገር ሲመረቁ እንግዲህ የአብርሃም ልጅ የአንችም ልጅ እያሉ ማለት ነው። እውነት ለመናገር ልጇን የበደለባት ሰው እናት ስሙን ለራሷ ትጠራውም ማለት ነው። የእውነት ቢሆን እንግዲህ አሁን በድራማው አብሬሽ ሩታን እየበደላት ነው አይደለም? እና የእውነት ቢሆን ይሄ ነገር የሩት እናት የአብርሽን ስም እንኳን ልትጠራው ይቅርን ስሙን ልታነሳው ይቅርና በጣም ነበር የምትጸየፈው፣ ማለት ነው። ምክንያቱም እናት በልጇ አትደራደርም። ማንኛውም ቤተሰብ በልጇ አይደራደርም። ልጁ ላይ መጥፎ ነገር እየሰራ ልጁ ብዙ ጊዜ ቪዲዮ ሲሰሩ የሩታ ቤተሰቦች አብርሽን አንድ ቀን የሆነ ነገር ብለው አያውቁም ማለት ነው እና ያ ማለት በእውነቱ አለም አልተጣሉም ማለት ነው። አብርሽና ሩታ አልተጣሉም። እንዳልተጣሉ በጣም ብዙ ነገሮች እያስታወቃሉ። ትናንትና ነው መችለታ ራሱ ቺ ሄርሜላ ሻንጣ ዛ ቤት የመጣ ቀን ራሱ ፎቶዋ ገጭ ብሎ ነበረ። ከተፋቱ ከተለያዩ ሲጀመር አንድ ሰው ፎቶን ራሱ ያወርደው ነበር የእውነት ቢሆን ማለት ነው። ግን እነሱ ስላልተለያዩ ስላልተጣሉ፣ ፎቶቸው ራሱ ግርግዳቸው ላይ እንደተሰቀለ ነበረ ቤታቸው ላይ ማለት ነው እና እንደገና ደግሞ እነማዘርን ብዙ ጊዜ ቪዲዮ ሲሰሩ እንደዚህ ባብሪሽና በመሃል አትግቡ ባብሪሽና በርታ መሃል አትግቡ ምናምን ነበር እኛን ራሱ የሚሉን ማለት ነው። ማለት እነሱ የሚያቆስ እውነታ ስላለ ግልጽ የእውነታ ስላለ ማለት ነው። ያው እኛም እናውቃለን እንዳልተጣሉ። ግን አንዳንድ ሰዎች አሉ የእውነት ተጣልተዋል ብለው እንትን የሚሉ ማለት ነው እና ለነሱ ለነሱ ያው ትልቅ ትልቅ ፍንጭ እየተሰጣቸው ነው ማለት ነው። እና በሰላም የኦዲሽን በጀርባሽ አድርግልሽ ሩታዬ ነው ማለት የምፈልገው። እና ሁሌም ደስተኛ ሆኚ። በተለይ ሴት ልጅ በቃላት ደግሞ ሴት ልጅ ለአባቷ ነው ሆኖ ሲባል ነበር፣ ማለት ነው። ብዙ ጊዜ አባባል ይሁን እነ አላውቅም። እኔ ሁለቱንም ቤተሰቦችን በኩል አይን የማያቸው ነው ለመናገር፣ ማንኛውም ሰው እንደዛ ነው፣ ግን አንዳንድ ጊዜ ሴት ልጅ ለአባቷ ታደላለች ይባላል ማለት ነው። እኔ ግን ሩትዬን እያየኋት ያለው ከሁኔታዋ እያየኋት ያለው ለእናቷ ነው የምታደላው ጋይስ። ማለት አባቷ በነገራችን ላይ የሩትዬ አባትም አይደሉም ምናምን ይላሉ ግን እኔ እውነቱን እሸት አላውቅም። አጎቷ ናቸው ምናምን ይባላል፣ ችግር የለውም አጎቷ መሆኑ። አባቷም ለኛ አጎትም አባት ነው ሲጀመር፣ የአባት ወንድም የእናት ወንድም ሆነ አባት ነው፣ አጎት አባት ነው፣ አባት መሆን ይችላል ማለት ነውና ችግር የለውም። ግን ሩትዬ ያው እናቷን ብዙ ጊዜ በቃ በማየትም ወደ እናቷ እንደዚህ ደላ አደርጋለች፣ በቃ በሆነ ነገርም ወደ እናቷ ደላ ታደርጋለች አድርጋለች ሳያት ማለት ነው እና ሴት ልጅ ለአባቷ ተደላለ የሚባለው ውሸት ነው ማለት ነው፣ ጋይስ እና እማላችኋለሁኝ። የዛሬ ቪዲዮ ይሄን ይመስል ነበረ። ቪዲዮውን ከቻላችሁ ኮፒ ሊንክ አድርጉልኝ። ቻናሌ ቀዝቅዟል። ምን ነው እንደው አላውቅም። እስኪ ኮፒ ሊንክ አድርጉልኝ፣ ሼር አድርጉልኝ፣ ላይክ አድርጉልኝ ማለት ነው። በያላችሁበት ሰላም ናችሁ። ብዙት ይበል። ባይ ጋይስ